ሰላም እንዴት ናችሁ? በቅድሚያ ይህንን የግንባር አውደ ውሎ በሚዲያችሁ እንዳቀርብ ስለጋበዛችሁኝ በታላቁ የአማራ ህዝብና የአማራ ፋኖ ህዝባዊ ድርጅት እንዲሁም በዚህ ትግል ጀግኖች ሰማዕታት ስም ላቅ ያለ ምስጋናዬን እያቀረብኩ ወደ ዝርዝር የግንባር አውደ ውሎች አልፋለሁኝ። የአማራ ፋኖ ህዝባዊ ድርጅት የጥቅምት 10 2018 ዓ ም የአውደ ውጊያ ውሎ በጨጨሆ መድኃኒ ዓለም ፋኖ ድል ተቀዳጅቷል። የስምንተኛው ዙር ፋኖ ሰልጣኞች በሸዋ ተመረቁ። ጥቅምት 10 2018 ዓ ም የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ 206ኛ ከፍ ያለው ደሴ ኮር ጥቅምት 10 2018 ዓ.ም ከጠዋቱ 12 ሰዓት አንስቶ ጎንደርና ወሎን በሚያገናኘው የጨጮሆ መስመር ላይ ከአገዛዙ ጦር ጋር እልህ አስጨራሽ ውጊያ አድርጎ ከፍተኛ ጉዳት አድርሶበታል። ያገዛዙ ጦር ከአራት ቀን በፊት በወገን ጦር ላይ አፈና ለመፈጸም ጥረት አድርጎ ከፍተኛ የሆነውን ኃይሉን አውጥቶ ወደ ተነሳበት ምሽጉ በሽንፈት የተመለሰ ሲሆን ዛሬ ጥቅምት 10 2018 ዓመተ ምህረት ከመጥፋት የተረፈውን ጦሩን ለዳግም ዘመቻ በማሰማራት በቀጠናው በፋኖ ከበባ ውስጥ ካሉ ኃይሎች መካከል አርብ ገበያ ከሚገኘው 77ኛው ክፍለ ጦር አንድ ሬጅመንት እንዲሁም ከነፋስ መውጫና ጎብጎብ ካለው ዘጠና ሁለተኛ ክፍለ ጦር አንድ ሬጅመንት በወገን ጦር ላይ የቁጥርና የመሳሪያ የበላይነት ይዞ የዘመተ ቢሆንም ያሰበውን ማሳካት ሳይችል ቀርቷል። በጀግኖቻችንና በአገዛዙ ጦር መካከል ጨጨሆ መድኃኒ ዓለም፣ ጋንጋ፣ ጨጨሆ ጤና ጣቢያ፣ አጓት ውሃ፣ ጊጦ ተራራ ላይ እልህ አስጨራሽ የጨበጣ ውጊያ ሲደረግበት ውሎ፣ ጠላት በማሰው ምሽግ መቀበሪያው ሆኗል። በዚህ አውደ ውጊያ የሰማዕቱ አርበኛ ከፍ ያለው የእጅ ስራ የሆነው ጀግናው ገብርዬ ክፍለ ጦር፣ ጀግናው የአንበሳው ጋይንት ክፍለ ጦር፣ ጀግናው የተራራው ራስ ጉና ክፍለ ጦር እና 26ኛ ከፍ ያለው ደሴ ኮር የጥምር ኃይል ወታደራዊ ትስስር ፈጥረው ጠላትን ሽንፈት አከናንበውታል። አገዛዙ በዙያ 3 ሞርተርና ዲሽቃ የታገዘ ውጊያ ቢያደርግም በዕለቱ ውጊያዎች ላይ የተገኘውን ድል በተመለከተ በጠላት በኩል 38 ሙት፣ 72 ቁስለኛ እንደደረሰበት የታወቀ ሲሆን 12 የነፍስ ወከፍ ክላሽና በርካታ የክላሽና የዲሽቃ ተተኳሾች በምርኮ ተገኝተዋል። በዕለቱ የውጊያ ውሎ በጠላት ግዴለሽነትና በበቀል ስሜት ወደ ህዝብ በሚተኮሱ የዙያ 3 እና የሞርተር እንዲሁም ዲሽቃ ሀረሮች በንጹሃን ገበሬዎችና ንብረቶቻቸው ላይ ጉዳት አድርሷል። ዝርዝር መረጃውን በሂደት ይፋ ይሆናል። ይህ በእንዲህ እንዳለ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ለስምንተኛ ጊዜ ያሰለጠናቸውን መደበኛ የፋኖ እጩ ታጋዮችን ጥቅምት 92018 ዓ ም አስመርቋል። የአገዛዙ ጦር ጥቅምት 10 2018 ዓ.ም ተመረጥ በሸዋ ጠቅላይ ግዛት ከመንዝ ቀያ ወረዳ ዘመሮ ከተማ ከመንዝ ላሎ ወረዳ ወገሬ ከተማ በሁለት ግንባሮች ተቀናጅቶ በወገን ጦር ላይ በሌሊቱ ከበባ ለመፈጸም የተንቀሳቀሰ ሲሆን የአማራ ፋኖ ህዝባ ድርጅት ሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር አካል የሆነው ጀግናው ሚኒሊክ ክፍለ ጦር ከበባውን ሰብሮ በመውጣትና የመልሶ ማጥቃት በመፈጸም ከፍተኛ ድል ተቀዳጅቷል። በውጊያ ቀጠና ከዘመሮ ከተማ ወደ ክምር ድንጋይ የተንቀሳቀሰው የ112ኛ አየር ወለድ ክፍለ ጦር በጀግናው ሚኒሊክ ክፍለ ጦር የደፈጣ ጥቃት ሲፈጸምበት ከወገሬ ከተማ ተነስቶ አድማሱን በማስፋት ወደ ጦል ከተማ ተንቀሳቅሶ የወገንን ኃይል ለመበተን ሙከራ አድርጎ ሳይሳካለት ቀርቷል ከንጋቱ አስራ አንድ ሰዓት ተኩል ላይ ጀምሮ በሁሉም ግንባሮች በተካሄደ ውጊያ ሞርተርን ጨምሮ ዙሃያ ሶስት እና ሌሎች የቡድን መሳሪያዎች እየተጠቀመ ሲሆን ከወገን ጦር ይልቅ በንጹሐን ላይ ጉዳት አድርሷል ይህ መግለጫ እስከወጣበት ጊዜ ድረስ ውጊያ እየተካሄደ ሲሆን በጠላት ላይ የደረሰ ጉዳት እና በሲቪሊያኖች ላይ የደረሰውን ጉዳት ዝርዝር በቀጣይ ይፋ ይሆናል። የአማራ ፋኖ ሕዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አገዛዙ በልዩ ሁኔታ አሰልጥኖ በተለያዩ የአዲስ አበባ በር በሆነው የሸዋ ቀጠና ካሰፈረው በርካታ የአየር ወለድ ኮማንዶ ጋር ከሚያደርገው የዕለት ተዕለት ውጊያ ጎን ለጎን ታጋዮችን አሰልጥኖ በማስመረቅ ሰፊ ልምድ ያካበተ ተቋም ሲሆን በዚህ ደረጃ ለተከታታይ ስምንት ጊዜ በሺዎች የሚቆጠሩ ፋኖችን አሰልጥኗል። ስልጠናውም በቀጣይነት ተጠናክሮ ይቀጥላል ለዛሬው ያሉን ዝርዝር የግንባራው ዶሮዎችና መረጃዎች እነዚህን ይመስላሉ ክብርና ሞገስ ለሰማዕታት ድል ለአማራ ፋኖ ህዝባዊ ድርጅት እና የአማራ ፋኖ ሁሉ ድል ለአማራ ህዝብ ድል ለኢትዮጵያ ህዝብ ጥቅምት 10 2018 ዓ ም አርበኛ አበበ ሙላቱ የአማራ ፋኖ ህዝባዊ ድርጅት ምክትል ህዝብ ግንኙነት ኃላፊ ነው